እኔ በአንድ ወቅት ታመሜ ነበር፣ እና ይገርመኛል። ልክ እንደ ነገ ልታመም፣ እንደ ዛሬ ሀያ ሁለት ሙሉ ወንጌል የተባለ ላገለግል ሄጀ ነበር። አገልጋዩ ትንሽ እያሳለኝ ስለሆነ እባክህ ሰው ልላክልህ እና እኔ ደክሞኛል አልኩት። ኖ ቄስ፣ እንደዚህማ አታደርገንም፣ ያንተ ባህሪ አይደለም። ስምህን ለጉባኤ ተናግረን ከቀረህ አዝንብሃለሁ አለኝ። አሞኛል እኮ ብለው አልቀበልም አለኝ። ይገርማቸዋል። ከዛ እንደምንም ብዬ ሄድኩ። ዘማሪ እስኪ ዘም ድረስ ቢሮ ተቀመጥኩ። ልክ ተራዬ ሲደርስ ልሰብክ ቆምኩ። ስቆም ድካሙም ለቀቀኝ፣ ኃይል ተሞላው እና እየሰበክኩ እያለው ከፊት የተቀመጠው ሰው ትኩር ብሎ ያየኛል። አስተያየቱ ለየት ያለ ነው። ዓይኑን አፍጥጦ አፉን ከፍቶ ነው የሚያየኝ። ገረመኝ። አስተያየቱ ኖርማል ስላልሆነ ከኋላዬ የሚያየው ነገር አለ እንዴ ብዬ ዞር ብል ምንም ነገር የለም። በኋላ ሌላ ሰው እያየው ስብከቴን ስለረበሸኝ እየሰበኩ እያለው እንደገና ጓጓሁና ዞር ብዬ ሳየው የበለጠ አይኑን አፍጦ ያየኛል። በጣም ገረመኝ። በኋላ ወደ አርባ አምስት ደቂቃን የሰበኩት ስብከቴን ስጨርስ ደከመኝ እንደገና እና ኮንትራት ታክሲ ይዤ መኪና አልነበረኝም ለመሄድ ሰው ወጣት ሮጦ ተከተለኝ እና ኮቴን ከኋላ ያዘ። ቄስ አለኝ። ዞር ስል እሱ ነው። ለምን ጠራኸኝ? ለምን ስኮቴን አይ ከእግዚአብሔር ዘንድ መልእክት አለኝ። ምንድን ነው መልእክቱ? አልኩት እግዚአብሔር ራራውልህ ይላል አለኝ። እኔ እንደናንተ አሜን አላልኩትም። ለምንድን ነው ያላልኩት? አንድ ደክሞኛል፣ ሁለት፣ ለአንተም ለኔም ይራራል። ይሄ እኮ መልእክት አይደለም፣ እግዚአብሔር ለሁላችን ይራራል። ለማንኛውም አመሰግናለሁ አልኩት። ስለ ቸኮልኩ አላስጨረስኩትም። በኋላ ታክሲ ውስጥ ልገባ ስል ድጋሚ ሮጦ ሄዶ ያዘኝ። ቄስ አለኝ። ተቆጣሁት። ምን ሆናህል? አልኩት አይ መልእክት አለኝ። ምንድን ነው መልእክት? ደነገጠ። በእድሜም ከኔ ስለሚያንስ አይ ይሁን ብሎ ተንተባትቦ እግዚአብሔር ራራውል ይልሃል አለኝ። አሜን አልኩት። የጮህት ያህል ነው እና ደነገጠ። ሄደ። እኔም ወደ ቤቴ ሄድኩ። ልክ ወደ ቤቴ በሄድኩ ሰዓት ራሴን ስቼ ወደቅኩ ማለት ነው። እና በአምቡላንስ የልብ ሆስፒታል አስገቡኝ። አላቅም በኋላ ብንንስል ሐኪሞች ከበውኛል። ኦክሲጅን ተሰጥቶኛል። ክርስቲያን ሐኪሞች ናቸው። አረጋጉኝ። ዶክተር ምን ሆኜ ነው እዚህ ለምን መጣሁ? አይ ኮንትሮልድ ነው፣ ምንም ችግር የለም ሰላም ለአንተ ይሁን ብለው ለነርሶች ትዛዛዘው ሄዱ ማለት ነው። በኋላ ልክ ሐኪሞች ወጥተው አልጋዬ ላይ እንደተኛው ስልክ ተደወለ። ሀሎ ስል ያ ትላንት ከምሎ ወንጌል የደወለ ልጅ ነው። ቄስ አለኝ። በድምፅ አወኩት መልእክት አለኝ አለኝ። ትላንት የጀመርኩት ግን ያልጨረስኩልህ ነኝ። ኦኬ ወንድም ልጄ፣ ምንድን ነው መልእክትህ? አሁን በደንብ እሰማሃለሁ። ይኸውልህ፣ እየሰበክ እያለ ትኩር ብዬ መልእክትን ስሰማ ራእይ አየሁ እና ጌታ ኢየሱስ ቆሞ ከጎንህ ሲያወራ እሰማ ነበር። ራእይም አይ ነበር አለ። ምን አየህ? ምን ስሊሰማ አልኩት። በእርግጥ እንቅስቃሴውን አይቻሉ እና ከልብህ አካባቢ አንድ የደም ስር ተበጥሶ ወደ ሰማይ ደም ሊረጭ ሲል አንድ ከሰማይ እጅ መታ ደም ስሩን በእጇ ያዘች እና ድምፅ ከሰማይ ራራሁለት የሚል ድምፅ ሰማው። ደረታ አካባቢ ያመሃል እንዲያለኝ፣ እኔ እኮ ሆስፒታል ለኝ። አዎ ስመጣ እነግርሃለሁ፣ ዝም ብለ እየጸለይ እያመሰገንክ ጠብቅ አልኩት ማለት ነው። ግን ያለት ለምን እንደዚህ ዲቴል አልነገርከኝም ስለው ሁኔታ እኮ የሚያናገር አልነበረም እና አልኩት ከዛ ድኜ ስገባ ልክ ቤት ስገባ ከጉለሌ መሠረተ ክርስቶስ ወንጌ ላይ መጣች እሷ ታቀኛለች እኔ አላቃትም ይገርምሃል ቄስ ተንበርክኬ ራእይ አየኋለች ምን አየሽ አልኳት ጠላት ቀስት ልክ ደረት ላይ ሲወረውር በአየር ላይ የተንበለበለች ስትሄድ ለዚህ ለቄሱ አንቺና የጸሎት ቡድን ሆናችሁ ጸልዩለት፣ ጠላት እየተዋጋው ነው። ቀስቱ ይሰበር ዘንድ ጸልይለት አለኝ። ብዙ ቀን ከጸሎት ቡድን ጋር እንጸልይልን ነበር። ልብ ጋ ምን ሆናል አለች። በጣም የሚገርም ነው። ሁለቱንም እኔ አላውቃቸውም። ስለኔ ግን የሚማልዱ የሚጸልዩ ሰዎች አስነሳል። አሜን። አሁን ደኔ ደና ነኝ። በዚህ ጉባኤ ብቻዬን ነኝ ተበጥሬ ያለው እንደ አብርሃም ድካሜ በከንቱ ነው፣ ትውልዴ ሊቋረጥ ነው ለምትሉ ኢየሱስ ይማልዳል ብቻ።